ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ቻችን ከተወዳጁ ጣቢያ ብስራት ዩቲዩብ ገጽ ወደ እናንተ የሚደርሰውን የመረጃ ሰዓታችን በመከታተል ላይ ትገኛላችሁ። የዕለቱን መረጃዎች ላጋራችሁ ደግሞ እኔ ሚሊዮን ሙሴ ዚ ስቱዲዮ ተገኝቻለሁ። እናንተም አብራችሁን በመቆየት እንድትከታተሉኝ ከወዲሁ ጋብዛለሁ። ለዕለቱ ወደ ያዝኳቸው የሀገር ውስጥ ጉዳዮች ልግባ። በቅድሚያም ከእጮኛዋ ጋር በመዝናናት የነበረችው ወጣት ላይ የአስገድዶ መድፈር ወንጀል የፈጸመው የጸጥታ አካል በስራት ተቀጣ። የጸጥታ አካል የሆነው ግለሰብ የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ጊምቢ ከተማ ሲሆን ጥቃቱ የደረሰባት ግለሰብ ወቅቱ ከእጮኛዋ ጋር በመዝናናት ላይ እንደነበረችም ተገልጸዋል። የጸጥታ አካል የሆነው ተከሳሽ ግለሰቧን እጮኛ በኃይል በመደብደብ ተጠቂዋን አስፈራርቶ በመውሰድ የመድፈር ጥቃት በመፈጸሙም የወንጀል ክስ እንደተመሰረተበት የአቃቢ ሕግ ክስ መዝገብ ያሳያል። ፖሊስ ለጉዳዩ በደረሰው መረጃ መሰረት ግለሰቧን ወደ ሕክምና ተቋም በመውሰድ ካስመረመረ በኋላም ሌሎች ማስረጃዎችንም በማደራጀት መዝገቡን በበቂ ሁኔታ አጣርቶ ለአቃቢ ሕግ ልከዋል። ተከሳሹ የጸጥታ አካል ሆኖ ሳለ የኃይል ድርጊት በመጠቀምና በማስፈራራት መከላከል በማትችልበት ሁኔታ የመድፈር ጥቃት የፈጸመባት በመሆኑ በወንጀል ህግ ቁጥር ስድስት ሀያ ንዑስ አንቀጽ አንድ መሰረት ክስ መስርቶበት አለም፣ ተብለዋል ክሱን ሲካተል የቆየው የጌምቢ የወረዳ ፍርድ ቤትም በተከሳሹ ላይ የሰባት ዓመት እስራት ውሳኔ ማስተላለፉን ብስራት ሬዲዮ ከወረዳው ፍርድ ቤት ያገኘው መረጃ መላክተዋል። ዘገባው የመባ ወርቅነህ ነው። የሰሜን ሸዋ ዞን ጠቅላይ አቃቢ ህግ ጽህፈት ቤት ባለፉት 9 ወራት ከ235 ሚሊዮን ብር በላይ ለመንግስት ገቢ ማድረጉን አስታወቀ። የኦሮሚያ ሰሜን ሸዋ ዞን አቃቢ ጽፈት ቤት በዘጠኝ ወር ስራ ክንውን ከልዩ ልዩ ወንጀሎች ከሙስናና ኢኮኖሚ ነክ ወንጀሎች ከፍታ ብሔር ክርክርና ክሰንዶች መዝገባ ማረጋገጫ ከ235 ሚሊዮን ብር በላይ ገቢ ማድረጉን የጽፈት ቤቱ ኃላፊ አቶ ጠውጠና ለብስራት ሬዲዮ ተናግረዋል። በዘጠኝ ወራት 1538 የክስ መዝገቦች ቀርበው በ1319 ላይ ውሳኔ የተሰጠም ሲሆን ከዚህ ውስጥም 994 የተለያዩ ወንጀል ጉዳዮች ላይ ከአንድ ዓመት እስከ ዕድሜ ልክ ስርዓት ውሳኔም ተላልፈዋል። በሙስና ወንጀል ወንጀል 63 መዝገቦች ተጣርተው ከሴት መሰረትባቸውም ሲሆን 41 መዝገቦች ላይ ውሳኔ ሲገኝ በ35 ተከሳሾች ላይ ደግሞ ተገቢ የሆነ ቅጣት ተላልፏል። በሙስና የተገኘን ንብረት በማሳገድ በኩል 600 ካሬ ሜትር መሬት፣ አንድ ተሽከርካሪ፣ 21 መኖሪያ ቤቶች በአጠቃላይ 2 ሚሊዮን 694400 ብር ታግደው ለመንግስት ገቢ ሲሆን 6165 ብር በአስተዳደር ውሳኔ፣ 8 ሚሊዮን 113737 ብር በአቃቤ ሕግ ክርክር፣ 86 ብር በዋስና ከተያዘ ብር እንዲሁም ከተለያዩ ቅጣቶች 101000 ብር በአጠቃላይ 8 ሚሊዮን ከሰባት ሁለት ሺህ ብር ከምሱና ወንጀሎች ለመንግስት ገቢ ሆኗል። ኢኮኖሚ ነክ ወንጀሎችን በተመለከተም አንድ መቶ አስራ ሶስት የክስ መዝገቦች ቀርበው በአንድ መቶ አንዱ ላይ ውሳኔ የተላለፈ ሲሆን በአጠቃላይ በኢኮኖሚ ነክ ወንጀሎች አንድ መቶ ስምንት ሚሊዮን አራት መቶ ስልሳ ስድስት ሺህ ሶስት መቶ አርባ ብር ገቢ መደረጉን ኃላፊው ተናግረዋል። በፍታ ብሔር ክርክር በተለያየ የመንግስት ፕሮጀክቶች ላይ በተሰራ ስራም አንድ መቶ ሰባ ዘጠኝ ፕሮጀክቶች ምርመራ የተደረገባቸው ሲሆን ከዚያ ውስጥን በአቃቢ ክርክር ሀያ ስድስት መዝገቦች ተከፍተው በሀያዎቹ መዝገቦች ውሳኔ ተላልፈዋል። የተለያየው አካላት በመንግስት ላይ የከፈቱት መዝገቦች መካከል 43 መዝገቦች ውሳኔ አግኝቶ 35 መዝገቦች አቃቢ ገ ተከራክሮ ከ150 ሚሊዮን 956885 ብር መካከል 24 ሚሊዮን 267334 ብር መንግስትን ከወጪ ማዳን መቻሉንም ተናግረዋል። በተጨማሪም 146 ሄክታር የከተማ መሬት፣ 7232 ካሬ ሜትር አላግባብ በግለሰቦች የተያዘ፣ 364 የገቢና የወጪ ደረሰኝ፣ አንድ የቀበሌ ቤት፣ አምስት ላፕቶፕ፣ አንድ ታብሌት፣ አንድ ፕሪንተር፣ 13 ሞተር ብስክሌቶች በክርክር ከግለሰቦች እጅ ተወስደው ለመንግስት ገቢ ተደ ተደርገዋል። ከደንብና መመሪያ ውጭ የሚሰሩ ሁለት የመንግስት ሴክተር መስሪያ ቤቶች ላይም የማስተካከያ ርምት እርምጃ የተወሰደ ሲሆን ለ331 የሴክተር መስሪያ ቤቶችም ስለ ደንብ መመሪያና አዋጅ ሰፊ ትምህርት መሰጠቱን ተገልጸዋል። የህግ ታራሚዎችን አያያዝና አጠባበቅን በተመለከተ ታራሚዎችን ሰብዓዊ መብት በማዕከለ መንገድ የተሰጠ ሲሆን ባለፉት ዘጠኝ ወራት ውስጥ 221 የህግ ታራሚዎች ምህረት ተደርጎላቸዋል። ከዚህ በፊት የነበረው ከባድ ወንጀሎች የቀነሱም ሲሆን አቃቢ ግላቅ መደካሞች የህግ አገልግሎት በመስጠት እንዲሁም የህግ ጠበቆችና የህግ ጉዳይ ፈጻሚዎች ነጻ አገልጋሎት እንዲሰጡ በማድረግ ስባት ሚሊዮን ብር በላይ ድጋፍ መደረጉንም አቶ ዳምጠው ጠና ጨምረው ለብስራት ተናግረዋል ስትል ሰማራ አለባቸው ዘግባለች። ወደ ባህር ማዶ ጉዳዮቻችን ስንሸጋገር፣ ደግሞ የተከበራችሁ ተመልካቾቻችን፣ ደቡብ ሱዳንን እናገኛለን። አሜሪካ እርዳታ በማቋረጧ ህጻናትን ጨምሮ ስምንት ደቡብ ሱዳናውያን በኮሌራ ህይወታቸው አለፈ። በደቡብ ሱዳን ምስራቃዊ ጆንግሌ ግዛት የኮሌራ በሽታን ለመታከም ለሶስት ሰዓታት ያህል በከባድ ሙቀት ከተጓዙ አምስት ህጻናት ጨምሮ የስምንት ሰዎች ህይወት ሲያልፍ የዩናይትድ ስቴትስ እርዳታ በመቋረጡ የአካባቢው የጤና ተቋማት እንዲዘጉ እንዳስገደዳቸውም ተነግረዋል። በዩናይትድ ኪንግደም የተመሰረተው ዓለም አቀፍ የበጎ አድራጎት ድርጅት ባለፈው ወር ደቡብ ሱዳናውያን ህይወታቸውን ማለፉ ገልጾ በጃንዋሪ ሀያ ትራምፕ ስራ ከጀመሩ በኋላ በአሜሪካ ፍረስ ፖሊሲያቸው ለዓለም አቀፍ የጤና ፕሮግራሞች የሚሰጠውን የገንዘብ ድጋፍ ቅነሳ እንዲደረግ ማዘዛቸው ይታወሳል። ሴቭ ዘ ችልድረን በጆንግሌ ግዛት ውስጥ እስከዚያ መድረስ 27 የጤና ማዕከላትን ይደግፉም ነበር። የዩናይትድ ስቴትስ የቅነሳ መርሃ ግበር ሰባት የጤና ተቋማት ሙሉ በሙሉ እንዲዘጉና ሀያ የሚሆኑት ደግሞ ስራዎቸውን እንዲቀንሱ በማስገደድ በአገር አቀፍ ደረጃ ካሉት ወደ 600 የሚጠጉ ሰራተኞች ውስጥ ወደ 200 የሚጠጉትን ማሰናበቱን ይፋ አድርጓል። በዩናይትድ ስቴትስ የገንዘብ ድጋፍ ታማሚዎችን ወደ ሆስፒታል ሊወስድ የነበረው የትራንስፖርት አገልግሎትም በገንዘብ እጦት የተዘጋ ሲሆን፣ ስምንቱ የኮሌራ ታማሚዎችም በ40 ዲግሪ ሴልሲየስ ሙቀት ለሰዓታት በእግራቸው ወደ ህክምና አገልግሎት እንዲደርሱ አስገድዷቸዋል። በደቡብ ሱዳን የህጻናት አድን ድርጅት ዳይሬክተር የሆኑት ክሪስቶፈር ኒያማንዲ፣ በሌሎች ሀገራት ሀያላን ሰዎች የሚወስዱት ውሳኔ በሳምንታት ጊዜ ውስጥ ህጻናትን ለሞት በመዳረጉ ዓለም አቀፍ የሞራል ቁጣ ሊኖር ይገባልን ብለዋል። የእርዳታ ቅነሳ ከ90 በመቶ በላይ የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩስአይዲ ውሎችን መሰረዙን ጨምሮ በሚሊዮን የሚቆጠሩ ሰዎች በምግብ ጦት፣ በኤድስ፣ በሳምባ ነቀርሳና በውባ በሽታ በሚቀጥሉት ዓመታት ሊሞቱ እንደሚችሉም ባለሙያዎች አስጠንቅቀዋል። ከ380 በላይ ሚሊዮነሮች የያዘችው ኒውዮርክ በዓለም ላይ እጅግ የበለጸገች ከተማ የሚል ዘውድን በድጋሚ ደፋች። በሄንሌና ፓርትነርስ ከአዲሱ ዓለም ሀብት ጋር በመተባበር የወጣው የ2025 የዓለም ሀብታም ከተሞች ሪፖርት እንደሚያመላክተው ከሆነ ኒውዮርክ በፕላኔታችን ላይ እጅግ የበለጸገች ከተማ መሆኗን አስጠብቃለች። 384500 ሚሊዮነሮች፣ 818 ሴንቲ ሚሊዮነሮች እና 66 ቢሊዮነሮች የሚኖሩባት ከተማም የዓለም ሀብት ማግኔት ሆና ቆይታለች ሲልም ዘገባው አመላክተዋል። ሪፖርቱ ከተሞችን እና በአካባቢዎች በሚኖሩ ከፍተኛ ባለሀብቶች፣ ሴንቲ ሚሊዮነሮች እና ቢሊዮነሮች ደረጃም አስቀምጠዋል። ከኒውዮርክ በመቀጠል ሳን ፍራንሲስኮ እና ሲልኮን ቫሊን ጨምሮ 3 2ሺ 42400 ሚሊዮን ሮች በመያዝ በሁለተኛ ደረጃ ላይ ትቀምጣለች። ሳን ፍራንሲስኮ የ82 ቢሊዮን ሮች መኖሪያ ስትሆን በቢሊዮን ሮች ብዛት በዚህ ምድብ ከኒውዮርክ ከተማን በልጣ ትገኛለች። የበኤሪያ ሚሊዮነር ህዝብ ባለፉት አስርት ዓመታት ውስጥ በ9ጠና ስምንት በመቶ አድጓል። ይህም የቴክኖሎጂ ሀብት መፍጠሪያ ማዕከልነቷን ያሳያል። ቶኪዮ በ29300 ሚሊዮን ሮች የሚኖሩባት ከተማ በመሆን ሶስተኛ ደረጃን ስትይዝ ሲንጋፖር 24400 ሚሊዮን ሮች መኖሪያ በመሆን አራተኛ ደረጃ ላይ ትቀምጣለች። ዱባይ በ81200 ሚሊዮን ሮች ወደ 18ኛ ደረጃ የወጣች ሲሆን ባለፉት አስርት ዓመታት ውስጥም 102 በመቶኛ እድገትን አሳይታለች። የቻይናዋ ሸንዘን 28ኛ ደረጃ ላይ በመቀመጥ በዓለም አቀፍ ደረጃ ፈጣን እድገት አስመዝግባለች። ሚሊዮነር ህዝቧም በ142 በመቶኛ ከፍ ማለቱ ተነግሯል። ለንደንና ሞስኮ ባለፉት አስርት ዓመታት ውስጥ ሚሊዮነር ህዝቦቻቸው ማሽቆልቆል ካስመዘገቡ 50 ከተሞች መካከል ሲሆኑ እንደ ቅደም ተከተላቸው በ12 በመቶና በ25 በመቶ ቅናሽን አሳይተዋል። የ220600 ሚሊዮነሮች መኖሪያ የሆነችው ሎስ አንጀለስ 516 ሳንቲ ሚሊዮነሮችና 45 ቢሊዮ መኖሮችን ጨምሮ ለንደንን በልጣ አምስተኛ ደረጃን ተቀምጣበታለች የእንግሊዝ ዋና ከተማ ለንደን በ215 700 ሚሊዮነሮች 352 ሳንቲ ሚሊዮነሮች እና 33 ቢሊዮነሮች በመያዝም ስድስተኛ ደረጃ ላይ ትቀምጣለች አርባኛ ደረጃ ላይ የምትገኘው ሞስኮ ሚሊዮነር ህዝቧ 25 በመቶ ቀንሷል ሼንዘን ሃንግዙ እና ዱባይ በፍጥነት በማደግ ላይ ያሉ የሀብታሞች ማዕከል ናቸው የህንዶቹ ቤንጋሉሩ እና ኒውዴሊ እንዲሁም የፖላንዷ ዋርሶ በቴክኖሎጂ ስነ ምህዳር ና ስልታዊ ኢኮኖሚያዊ ውጥኖች በማስፋፋት በሚሊዮነሮች ህዝብ ላይ ከፍተኛ እድገት እንዲታይባቸው ከሚጠበቁት ከተሞች መካከል ተጠቃሽ ናቸው። የተከበራችሁ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። መረጃዎቹ ለድናንት ያደረስኩን የሚሊዮን ሙሴ አብራጭ ቆይታ ሳደርግ ነበር። ሌሎች ፕሮግራሞችና መረጃዎቹን የብስራት ዩቲዩብ ገጽ ሰብስክራይብ በማድረግ እንድትከታተሉ እየጋበዝኩን የዚህ ጋር እሰናበታለሁ። ሰላም